በደቡብ ኦሞ ዞን ሀመር ወረዳ በሚገኙ የሀመርና ኤርቦሬ ማህበረሰቦች መካከል የነበረውን አለመግባባት በመፍታት ዘላቂ ሰላም ለማስፈን የባህላዊ እርቅ ደንብ ስርዓት ተከናውኗል። በእርቅ ስነ ስርዓቱ ተገኝተው የመክፈቻ ንግግር ያደረጉት የወረዳው ዋና አስተዳዳሪ አቶ ሳሙኤል ጋርሾ እንደገለጹት ባህላዊ ኩነቶች አለመግባባትን በሰላማዊ መንገድ ለመፍታት ወሳኝ መሆናቸውን አስረድተዋል። ሁለቱም ማህበረሰቦች አብሮ የነበሩ አብሮ የሚያስጊጡ አብሮ የሚያረቡ ናቸው ከዚህ አንጻር ብዙ እሴቶችን አብሮ የተካፈሉ ህዝቦች ናቸው። ያው ከፍት ግጦሽና ውሃ በሚጠቀሙ ጊዜ በዛ ምክንያት በመሀላቸው የተከሰተ ችግር ነው። ይህን ችግር ለመመለስም ቅድም እንዳልኩት ብዙ እርቀቶች ተካሂደዋል። ይሄ ያው አልተመለሰም ነበረ። አሁን ላይም ይሄ ነገር ፍሬ ሊያፈራ የቻለው እንግዲህ ለዚህ ደረጃ የደረሰው ብዙ ውይይቶችን በማህበረሰቡ መካከል በማድረግ በባላባቶች፣ በወጣቶች በሴቶች በማድረግ ነው ለዚህ ደረጃ የደረሰው? በከብቶች ግጦሽ ሳር፣ በእርሻ መሬትና በከብት ዝርፊያ በመሳሰሉት ምክንያቶች በሁለቱ ወንድማማች ማህበረሰቦች መካከል ተፈጥሮ የነበረውን አለመግባባት ለመቅረፍ በተሰሩ ሰፊና ተከታታይ የግንዛቤ ስራዎች ማህበረሰቡ አምኖና ፈቅዶ በባህላዊ እርቅ ስርዓት ለመታረቅና ለመስማማት መወሰኑን ገልጸዋል። እንደው ሆኖ ካሁን በኋላ አይከሰትም ብለን እኛ ሙሉ ይምነታለን። ሆኖ ሆኖ እንደው አንድ ነገር ብከሰት ምን ይሆናል? እንደው ነገሩ ማጸኛ ነገር እየፈረሙ ነው ያሉት፣ እያስቀመጡ ነው ያሉት። እና ይሄ መቀጠል አለብን። ከዛ ውጭ ደግሞ በራሳቸው ደረጃ ያው ደንብ ይሰራሉ። ይሄ ደንብ ማለት ካሁን በኋላ ችግር መኖር የለበትም፣ መገዳደል የለብንም፣ ሰላም በመሃላችን መኖር አለበት የሚል ደንብ ይሰራሉ። አሁን ያዋላ የሚታይ ነው የሚሆነው። እሷም ቄብ በግ ነው የምትሆነው። ይህንን ደንብ የሚሰራው ሰውዬ በእጁ ምንም ደም ያልተገኘበት ቤተሰብ ነው የሚሆነው። ንጹሕ ሰው ነው መሆን ያለበትና ይሄ ተመርጦ ነው የሚሰራው ይሄ ክብር ያለው የደንብ ሥርዓቱ ነው የሚከናወነውና እነዚህን ሰላም ኮሚቴዎችን ማሰልጠን የሚሰሩትን ስራ ኃላፊነት መስጠት ያስፈልጋል። ሁልጊዜ የህዝብ ግንኙነት ስራዎች ዳር እንዲደርሱ መስራት ያስፈልጋል። በጋራ ውል ሰነድ ዙሪያም ሰፋ ያለ ውይይት ከተደረገ በኋላ ከሁለቱም አካላት ለተነሱ ጥያቄዎች በሚመለከታቸው አካላት ምላሽና ማብራሪያ ተሰጥቶበታል። ከሁለቱም ወገኖች በተመረጡ የሰላም ኮሚቴዎች እና የሀገር ሽማግሌዎች የውል ስምምነቱ ላይ ፊርማ የማኖር ስነ ስርዓት ያከናወኑ ሲሆን እጅ ለእጅ በመያያዝ ለጋራ ሰላም እንደሚሰሩ ገልጸዋል። በስነ ስርዓቱ ላይ ከታደሙ የሀገር ሽማግሌዎችና የጎሳ መሪዎች መካከል አቶ ቦናወሌ እና አቶ አይካሬ እንደተናገሩት የቀድሞውን ጥላቻና ቂም በመተው የአካባቢያቸውን ሰላም እንደሚጠብቁና በስምምነቱም ደስተኛ መሆናቸውን ተናግረዋል። ሰላሙ አሁን በጣም ጥሩ ስሜት ተሰምቶናል። ይሄ ሰላም በመምጣት በጣም እጅግ ተደስቻለሁ በራሴ በኩል ስለዚህ በቀጣይነትም በእንደዚህ መልክ እንቀጥላለን የሚል ሙሉ ተስፋ ሙሉ እምነት አለኝ። ወረዳው በሰላም ዙሪያ የሚሰሩ መንግስታዊና መንግስታዊ ያልሆኑ ድርጅቶች ተወካዮችን በበኩላቸው የእርቅ ስነስርዓቱ ሰላማዊ በሆነ መልኩ መጠናቀቁን እንዳስደሰታቸውና በቀጣይም ከመንግስት ጎን በመሆን የድርሻቸውን ሁሉ እንደሚወጡ አስረድተዋል። ሲል የዘገበው ተመስገን ሰይፉ ከጂንካ ቅርንጫፍ ነው።